ሰላም ፋሚሊ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በቀጣይ ቪዲዮ ተገኝታል። ዛሬ ደግሞ ሰው ማሳያችሁ እንግዲህ የሰራን ሻወርማ እንግዲህ አደማመጥ ቂጣ እንዴት ይዳመጣል፣ የሻወርማ ቂጣ እንዴት የሚዳመጡ ብሎ ስጠይቁ ነበር። የሻወርማ ቂጣ እንዴት እንደሚጣም እንዴት እንደሚዳመጥ ደግሞ ዛሬ አሳያችኋለሁ። በጣም በአሪፍ የሆነ ሁኔታ ቢያንስ የሻወርማ ቂጣ እስከ ሳምንት ወይም እስከ አራት ቀን እስከ ሶስት ቀን የሚሆን ቂጣ ነው የሚንዳምጠው ቂጣውን በጣም የሚገርም ቂጣ ነው፣ የማይደርቅ ነው በቃ፣ ማክሲማም ፔስታ ላይ ሆኑ ወይም ላስቲክ ላይ ሆኑ የለሰልሳል፣ የማይደርቅ ነው። ብዙዎቹ አይቲንግ ላይ ሁን ብዙ መሰለ የሆነባቸው ያለት ከአንድ ቀን በኋላ የሚደርቅባቸው ነገር አለ። እሱንም እንት እንዴት እንደማይደርቅ አሳያቸዋለሁ። ምንም አይነት መፈራከስ እንዳያመጣባችሁም እስከ ግብአቱ አሳያቸዋለሁ። እሱንም እናያለን እና በለፈው በሰራውላቸው ቪዲዮ ፒዛ እንደሚሰራ ልይቷ ጋር ሰረጨላችሁ ነበረ እና ብዙዎቹ ጠፋችሁ ነበረ። በውስጥ ላይም ኢንስታግራም ላይም ጠፋችሁ ላይ ነበረ የመለስኩላችሁ ነበረ፣ ግን ያው ም አልተመቼ ለመውጣት ትንሽ ስራ ሁኝ። ቀጣይ ግን አሳያችኋለሁ ወጥቼ ምናምን እናሳያችኋለን። በጣም አሪፍ የሆነ ነገር ነው የምናሳያችሁ ማለት ነው። አሪፍ የሆነ ነገር እናሳያችኋለን። እሱንም እናያለን። በጣም የሚገርም ለልዩቷ ራሱ እያሳየዋት ነበረ። አይ ቲንክ ሶ ልዩቷ ለመያዝ ሞክራለች። ሁላችሁም እያያችሁ ነበረ እና ያሳያችሁ ማለት ነው። ቴሌግራም ላይ ብዙዎች ጥፋ ነበረ። ቴሌግራም ላይ ነገር ምናምን ብላችሁ ሊንኩን አስቀምጬላችሁ ነበረ። በሊንኩ እየገባችሁ ደግሞ ሰብስክራይብ አድርጉ። ዩቲብ ላይ ምንም ሰብስክራይብ የተደረገ አይደለም። ሸርም አድርጉ፣ ሰብስክራይብ ያድርጉልኝ እና አሁን ደግሞ ስለ ሻወርማ ቂጣ አሳያችኋለሁ። ሁላችንም እንከታተላለን።

እንደዚህ ነው የምናደርገው። ታያቸው አደለምንገረታለ እዜነው የሻወርማ ቂጣችን። እንደዚህ ብዙዎች ስተት የነበሩት ማለት ነው። ታያቸው ምንም የማይቆራረጥ ነገር ነው ማለት ነው። በጣም የሚገርም ያቃጥላል። በጣም ነው ግሪን ስለሆነ ትንሽ በግሪን ላት ለባቸው በግሪን ነው የምንሰራው። በጣም የሚገርም የሻወርማ ቂጣ ብዙዎቹ ይደራረቃል በጣም ግብዓት ያው በግሪል ማለት ቻለ። ብዙዎች በኦብን እያደረጋችሁት ነው፣ እኛ ግን በግሪል ነው የምናደርገው። በጣም የሚገርም ነው፣ አሪፍ ነው። እዚህ ጋር ይታያችሁ አላ ስትናት ያት ስትናት ግን ምንም አትለቀም፣ ምንም ቀዳዳ ነገር የለለው፣ ምንም አይቆራረስ ነው። አይተም ለሶስት ቀን ናም እንደዛ የምጠቀመው ለሶስት ቀን ናም እና በጣም የሚገርም ነው ማለት ነው። ሶ እንግዲህ ዛሬ ስለ ሻወርማ ቂጣ ነው አሳየን እያላችሁ ሳሳያችሁ የነበረው ማለት ነው። ግሪል ላይ ስለሆነ ምንም ታያችሁ፣ እንደዚህ እያደረጋችሁ ነው እንትም የምትሉት ማለት ነው። እንግዲህ ያው እያያችሁ ነው ዛሬ እያሳየናችሁ ያለ ነው። እንግዲህ ያው ቂጣውን ነው። ቀጣይ ደግሞ ሻወርማውን እየሰራን አሳያችኋለሁ። ግባቱንም እናሳያችኋለን ምን ግባት አለ እንግዲህ ሆነን እምናያለን። የዛሬ ቪዲዮዋችን ሰራ እሱ ነው። እንግዲህ ቀጣይ ቪዲዮ እንገናኛለን። ሰላሙን ይወዳችኋለን።

የሻወርማ ቂጣ እንዴት ነው የሚዳመጠው እያላችሁ ነበረ። እያሳያችሁ ነበረ ሻወርማ ቂጣ እንዴት አይደርቅ እንደሆነ በጣም በሚገርም ሁኔታ እያሳያችሁ ነበረ። አሁን እስኪ እናየዋለን። ወደ ቪዲዮም አይተን እንመለሳለን። በደንብ እንዳይደርቅ የምታደርጉበት ፓውደር አለ። በጣም ብዙ ግብአት አለው ፓውደሩ ማለት ነው። እንዳይደርቅ የምጠቀሙበት ግብአቶች አሉ። እሱንም እናያለን። ሰው እንግዲህ አሁን ወደፊት እንናሳያችሁ እንግዲህ በጣም እንግዲህ ሰረ ኪችን ውስጥ ምን አይነት ነገር እንደሚሰራ በርገር፣ ፒዛ፣ ሻወርማ፣ አይቲንግ የተለያዩ ነገሮች እንዴት እንደሚሰሩ እሱንም እናሳያቸው። ዛሬ ግን ዘንላቸው የቀረበው ብዙ ጊዜ ኮሜንት ላይ እያነበኩ ነበረ። ሸዋርማ ቂጣችን ቂጣው እየተካከሰ ነበረ፣ እንዴት አድርጌ ነው የምሰራው? ለስንት ቀን ነው ቂጣውስ የሚቆይልን? ምንድን ነው የምታደርግበት እያላችሁ ስጠይቁ ነበረ። እሱንም እናያለን፣ አይተን እንመለሳለን። እንግዲህ እዚህ ጋ ነው ይ የሸዋርማ ቂጣ ነው። መሳ የሸዋርማ ቂጣው ይሄ የሚታየት ማለት ነው። በጣም የሚገርም ነው ይሄ ማለት ነው። በጣም የሚያምር የሚገርም ነው የሸዋርማ ቂጣው እዚህ ጋር ምታይ ይታያቸዋል እዚህ ጋር በጣም አሪፍ ሆኖ ማለት ነው የማይደርግ ለሳምንት ነው ይሆናል። አይ ቲንክ እንግዲህ ሻወርማ ቂጣ እንደዚህ ይሄን ይመስላል ቂጣችን ማለት ነው ይሄን ነው ይመስላል። በጣም አሪፍ ከውስጥ ብዙ አይነት ፓውደር አለው የሚደረገው ማለት ነው ይሄ አስተዋጭታል ነው የማይቀደድ ማለት ነው። እዚህ ጋር እንደዚህ ያለ እነዚህ ማለት ነው ሰው እንግዲህ እኛ ምንጋግረው ቢያንስ ከ ከመቶ በላይ ነው የምንጋግረው። ገና እየጀመርን ነው። እንደዚህ የሚያምር ማለት ነው እንደዚህ ሲሆንላችሁ ነው። ብዙ ጊዜ ቂጣ ላይ መድረቅም የለበትም። እንደዚህ አሁን ይሄ በጣም ቴስት የሆነ በጣም አሪፍ የሆነ ለስለስ ያለ ቂጣ ነው ታያችኋል። ይሄ እና ምንም መቀደል የማይችል ቂጣ ነው ይሄ ማለት ነው። ደስ የሚል ነው እና ዛሬ ቂጣችን በጣም የሚገርም ቂጣ ነው እየሰራ ያለን ማለት ግሪን ላይ ላ ግሪን ደግሞ እዚህ ጋር ነው። ታያችኋል። በጣም የሚገርም ማለት ነው። እዚህ ጋር እንዲያርጋችሁ የሚገለብጡት ማለት ነው። በቃ ይኸው አምስቱን አራቱን አንዴ ትቆርጣላችሁ እንደዚህ አድጋችሁ ታያችኋል። ከእዚህ ጋር ትንሽ ውስጥ ግባ ታደርጋላችሁ ታያችዋ እንደዚህ ማለት ነው። ሶ የሸዋርማ ቂጣ ብዙዎች ጠይቃችሁ ነበር። የሸዋርማ ቂጣ እየተፈረከሰብን ነው ምናምን እያላችሁ ነበረ እና እንዳይፈረከስባችሁ እንደያጋችሁ ነው የሚዳምጡት ማለት ነው። እንዳይፈረከስባችሁ በቃ ይሄ ጋር እዚህ ጋር እንዲያደርጋችሁ ከዛ በኋላ ትገለብታላችሁ እንደዚህ ሲበስል ማለት ነው። ከበሰለ በኋላ እንደዚህ ትገለብቱና እዚህ ጋር ታደርጉታላችሁ። እና ብዙዎቹ ሻዋርማ እንዴት ነው ቂጣው እየደረቀብን እየተፈረከሰብን እያላችሁ ብዙዎች ለሰራችሁት ሶ ዛሬ እንግዲህ ማሳያችሁ በጣም እና ግብአቱ ደግሞ አሳያችሁ። አለ አብዛ አይ ቲንግ የሚያስፈልጋችሁ ምን ነብትሉ ከውስጥ ጋር የሚደረገው ነገር ነው። ከውስጥ ጋር ቂጣው ሲዳመጥ በጣም የሚገባበት ግብአት አለው። ፓውደር አለው በጣም አሪፍ የሆነ ማለት ነው። ቂጣውን ለስለስ የሚያደርግ ፓውደር አለው። እሱ ነው ዋናው ነው፣ ግብአቱ እሱ ነው የሚያደርግ ብዙዎች እርሾ እና አይ ቲንግ